አሁን ባልከው ነገር ሙሉ በሙሉ ስማማለሁ። ግን ምንድነው ችግሩ መሰለ፣ በግለሰብ ደረጃ የራስን መስመር ልትከተል ትችላለህ፣ እየተጎዳም ቢሆን ማለት ነውና። ችግሩ ግን ያመንካቸው፣ የተማመንክባቸው ሀገር ይለውጣሉ፣ መድረክ ላይ ሲናገሩ ብዙዎችን አሳምነዋል፣ ተጨብጭቦላቸዋል፣ ብዙ ደጋፊ ያላቸው የምትላቸው ሰዎች ብልጣ ብልጥ ሆነው ከመድረክ ላይና ከመድረክ ጀርባ መሬት ወርዶ ስታያቸው ግን፣ ሆድና ጀርባ ሆነው ስታያቸው ትደነግጣለህ። ምክንያቱም እኛ ሀገር እንዳለመታደል ሆኖ ብዙ ጊዜ ምንድነው በሆነ መስመር ላይ በደንብ ተከታይ ታፈራና ጥሩ ትሆንና ልክ ዝናው ጭብጨባው ምኑ ገንዘቡ ሲመጣ የእኛ ሀገር ሀብታሞች ደግሞ እንዳለመታደል ሆኖ ዝነኛ ሰዎችን የማበላሸት ትሬንዱ አላቸው በደንብ። ዛሬ ዶክተር በቃ ጄኒን ሆኖ መጥቷል። ብዙ ሰው አስተምሯል። ብዙ ሰው ተከታይ አግኝቷል። ልክ እንደዚያ ሀብታሞች ይፈልገዋል። ብዙም አቃቸው እውነታዊ ስላሉ ነው። ከዛው ላግና አቢውዝ ያደርጉህና አንተ ከእምነት ወይ ከጽናትህ ትወጣና ሌላ መስመር ነው የምትከተለው። ስለዚህ ሰው የሚያውቀው ምንድነው ያንተን የበፊት ማንነት እንጂ ሁለተኛውን ገጽታህን አይደለም። ያ ሁለተኛ ገጽታ ግን ሰው እያበላሸ ነው ነው እያልኩ ያለው። ጥይ የምናውቃቸው ሰዎች መድረክ ላይ ቆመው ሲያስተምሩ ያጨበጨብንላቸው እውነትም ከነሱ ውጭ ላገር ተቆርቋሪ የለም የምትላቸው ሰዎች እውነቱን አውቀ ልክ ስትጠጋቸው ነው ስለታያጭን ኮምፕሊትሊ ሌላ ሰው ነው ታገኛቸዋለህ። ስለዚህ ማላይ ነው እምነት የሚኖረን ነው፣ ምላስ መብለጥለጥና ግልጹ መነጋገር ስላለብን ነው መብለጥለጥና እውነትን ለህዝብ መንገር ሰማይና ምድር የተለያየ ነው። ብዙ የሚብለጠለጡ ሰዎች ብዙ በምላሳቸው የሚኖሩ ሰዎችን እያየን ስለሆነ ነው። ሶ ይሄ አገርን ገደል አይከትም። ምን መሰለህ አንተ ከራስ አልፈ ሌሎችን ወደ እውነት ልታመጣ የምትፍጨረጨር ከሆነ እና የገንዘብ ድህነት ካለበ፣ የስብዕናም ችግር ካለበ ወደ ሚዲያ የመጣኸው የገንዘብ ድህነት ለመፍታት ከሆነ አላማ ከሌለህ በቀላሉ የሚገባው ነገር ይገባልህና አርፈህ ትቀመጣለህ ወይ የእነሱ ደጋፊ የምናቃቸው ሰዎች የመድረክ ማንነታቸውን አይተ ከመድረክ ውጪ ስትመለከታቸው ግን አንተ ስልጣን ለማግኘት የመጀመሪያው መስፈርት አሁን ባለው ሲስተም ውስጥ በሄድኩበት መስመር የተረዳሁት እሱ እሺ ይላል ወይ ነው ጥያቄ የሚቀርብልህ እኔ ለምለውን ነገር ተቀብሎ ያስፈጽማል ወይ ነው ምን እያልኩ ነው አቋም ያለው ሰው ነው። ለህሊናው ነው የሚኖረው ወይስ ደግሞ ሚል መጠመጥ አይነት ስብና ያለው ሰው ነው ተብሎ ነው የመጀመሪያ ጥያቄ የሚቀርብልህ ና ብዙዎች አቅም እያላቸው፣ ብዙዎች የሚገርም ስብና እያላቸው የሚገፉት ከኋላ ጭራ የሚሆኑት እንዳልኩ ታዛዥ ስላልሆኑ ነው። ለገንዘብ ያላቸው ነገር ለህይወት ያላቸው ፍልስፍና በትክክለኛው መስመር ስለቆሙ ነውና፣ አሁን ከፊት እየቀደሙ ያሉት ነገሮች የሚመቻቹላቸው አንተ አይነት የምትላቸው ስበናላቸው ሰዎች ነው። ግን በእውቅናችን ደግሞ ሰውን ገደል ከመክተት የባሰ ወንጀል አለ ብዬ አላምንም። በግ ላይ በቃ ዝም ብለህ ኒውትራል ሆና መቀመጥኩ እንትን ነው። ግን እውቅናህን ተጠቅመህ ምክንያቱም ሰው ሳይባንን አንተን በጅምላ ሊከተል ይችላል። ከዛ የከፋ ወንጀል የለማ። ምክንያቱም አንድ ሰው አይደለም አንድ ሰው አይደለም፣ እጅግ በርካታ ወጣት ነው የምታሳተው፣ በርካታ ወጣት ነው ይዘህ የምትጠፋው። ያ ደግሞ በሀገር ላይ ክህደት ከመፈጸም የተናነሰው ነው። ያላ ግን ችግሩ ሰዎች ለብቻ ሳይሆን አድማጩ ላይም ችግር አለ። እኔ ለምሳሌ በቤተ ክርስቲያናቸው ምሳሌ ያለው አሁን ለምሳሌ የቄሱን ቃሉን ብቻ ስማ ነው ተግባሩን አትመልከት ነው የሚለው ፈጣሪ አግኝተኛል። እኛ አሁን ችግራችን ሰውን ገብተዋል አጠቃላይ አንተም ጥሩ ሀሳብ ምትነግረኝ ነገር ከሆነ በቃ እኔ ሀሳብ ብቻ ብቻ ጋር ነው መሆን ያለብኝ አንተና ስብእናህንና ሀሳብህን ለይቼ ማወቅ መቻል አለብኝ ችግሩ ምንድን ነው ሰው በእውቀትም በኤክስፔሪየንስም በምንም በዛም በዚህም ብቻ ሰው የሚከተል በምክንያት የማይኖር በስሜት የሚኖር ትውልድ እንዲፈጠር በጣም ስራ ተሰርቷል ስለዚህ አንድ ሰው ተሰባሪ ነው ዛሬ እዚህ ጋር ታገኘዋለህ አቋሙን ነገ ሌላ ሰው ሆኖ ነው የምታየው የሰው ስብእና ዳይናሚክ ነው፣ እንደ ሁኔታው ከጊዜ ጋር የሚቀያየር ነው። ይሄን አውቀህ ሰው ሊሰበር እንደሚችል ሊቀየር እንደሚችል ተረድተህ ሰውን ልክ እንደ እግዚአብሔር የማሰብ ሰውን እንደ ፍጹም ነገር የማሰብ ችግር የግለሰቡ ሳይሆን ያንተ ነው እና ትውልዱ ተጭበርብሯል። በዛም በዚህ እውነት እንዲገባው አልተፈለገም። ሰዎችንና ሀሳባቸውን መለየት አልተፈለገም። እኔ ልንገራሁን በቅርቡ ካሪኩለም እየሰራ ነው። ሀገራዊ ካሪኩለም እዛው ሳትፍ ያለውና አንተም ዶክተር ነህ አረል እና በሀሳብ ስቃወምህ እኔ ሀሳብህን ነው የምመታው። የሀገር ነገር ነው ምንቀርጸው ትውልድን ነው የምናስበው። በትውልድ የሚበጅ ነገር ለመስራት በሀሳብ ተከራክረህ የሚሻለውን ነገር ደግፈ ማቆሙ ነው የምትፈልገው። እኔ ሀሳብህን በሀሳብ ስመታው አንተ ውጭ ጠብቀኝና ልምታትለኛል፣ ሰድበኛለህ እና ተማረ ምትለው ፒኤችዲ ያለ ምትለው ሰው እንኳን ራሱንና ሀሳቡን ለይቶ እንትና እኮ የሚናገረው ሀሳብ ከኔ ሀሳብ የተሻለ ነው። ሀሳብን በሀሳብ ማሸነፍ ሳይሆን የሚፈልገው፣ የእሱን ሀሳብ ውድቅ ካደረክበትና ሰዎች ኮንቪንስድ ከሆኑ እንዳዋረድኩ ያስብና፣ አንተን ቁም ስቅልህን፣ ስድቡን፣ ድላው ዱላው ሊነግርህ አልችልም። እና እንደ ሀገር ፈርሰናል እኮ ነው የምልህ። እየቀለልን መተናል። እሱ ያስማማናል። ተሰርቶብናል እኮ ነው የምልህ እንግዲህ